አዲስ ህይወት አጠቃላይ ሆስፒታል ሄሊኮፕተር ማሳረፍ የሚችል ከ2.4 ቢሊዮን ብር በላይ በሆነ ወጪ ባለ 16 ወለል ህንፃ እንደሚገነባ አስታውቋል። አዲስ ህይወት አጠቃላይ ሆስፒታል የ25ኛ ዓመቱን የብር ኢዮቤልዩ ክብረ በዓሉን እያከበረ ይገኛል። በሳምንት 7 ቀናት በቀን ለ24 ሰዓታት ያለማቋረጥ ከ1000 በላይ ጥራታቸውን የጠበቁ ምርመራዎችን የሚያደርገው ሆስፒታሉ ባለ 16 ወለል ህንፃ እንደሚገነባ በዚህ ወቅት አስታውቋል። የሆስፒታሉ ሜዲካል ዳይሬክተር ዶክተር ካሳሁን ኪሮስ ለብስራት ራዲዮ እንደተናገሩት ሆስፒታሉን የሚያስገነባው አዲሱ ባለ 16 ወለል ህንፃ ከ2.4 ቢሊየን ብር በላይ ወጪ ተመድቦለታል። ለሆስፒታሉ ማስፋፊያነትም ከመንግስት ማለትም ከአዲስ አበባ ከተማ አስተዳደር በሆስፒታል አጠገብ በተሰጠውና በተፈቀደለት 1408 ካሬ ሜትር ቦታ ላይ ይህ ባለ 16 ወለል ህንፃን የሄሊኮፕተር ማረፊያ እንዲኖረው አድርጎ የመገንባት እቅድም ይዟል። በአዲሱ ህንጻም ሆስፒታሉ ህክምናዎችን በማዘመን ለታካሚዎቹ የተሻለ አገልግሎትን እንደሚሰጥ የገለጹት ሜዲካል ዳይሬክተሩ እንደ ንቅለ ተከላ ያሉ አዳዲስ ህክምናዎችን ጭምር ያካተተ ህክምናን ይሰጣልም ብለዋል። ይህም ዜጎች ከፍተኛ ውጭ በማውጣት ውጭ ሀገር ድረስ ሄደው የሚታከሙበትን ሂደት እዚሁ ሀገር ውስጥ እንዲያገኙ ምቹ ድልን ይፈጥርላቸዋልም ተብሏል። አዲስ ህይወት አጠቃላይ ሆስፒታል ከሚሰጣቸው የህክምና አገልግሎቶች መካከል የፓቶሎጂ ላቦራቶሪ አገልግሎት፣ የካንሰር፣ የቆዳ፣ የኩላሊት ህክምናና እጥበት፣ የእናቶችና የህጻናት የአጥንት ቀዶ ህክምናም ተጠቃሽ አገልግሎት ናቸው። መረጃው የቅድስ ደጀኔ ነው። ዛሬ ሀያ አምስተኛ ዓመታችንን ስናከብር ያለፉት ሀያ አምስት ዓመቶች ዞር ብለን ስናይ ብዙ ውጣ ውረዶች ነበሩ። በብዙ ውጣ ውረዶች ውስጥ አልፈን እዚህ መድረሳችን በመድረሳችን በጣም ላመሰግን እወዳለሁ። እግዚአብሔርንም ሁላችንንም ላመስገን እፈልጋለሁ፣ በዚህ ውስጥ የተሳተፍነው ሁሉ እና እንደተባለው በዚህ ጊዜ ውስጥ ከትንሽ ወደ ትልቅ ስናድርግ እንግዲህ እድገታችን የሚወስነው ለህመምተኞች የሚሰጠው የህክምና አገልግሎት ብዛትና ጥራትን ተከትሎ ሲሄድ ነው ማለት ነው እንደተባለው። በጥቂት የጀመርነው የህክምና አገልግሎት አሁን በቀን እስከ ሶስት መቶ በሽተኞች በማየት በተለያየ ስፔሻሊቲ ሰብ ስፔሻሊቲ ደረጃ ያሉትን ህክምናዎች ለመስጠት ደርሰናል። በጥራትም ደረጃ ከትንንሽ ህክምና አገልግሎቶች ተነስተን ሁሉንም ህክምና አገልግሎት መስጠት የሚያስችል ካፓሲቲ ላይ ደርሰናል። በጣም የተሟላ የቀዶ ህክምና ክፍል አለን። በዛ ውስጥ አገር ውስጥ ሊሰሩ የሚችሉ ቀዶ ህክምና የተለያዩ ቀዶ ህክምናዎች ይካሄዳሉ። ከአዲስ ከተወለደ ህጻን ጀምሮ እስከ እድሜው ገፋ ሰው እና የተለያዩ የካንሰርም ህክምናዎች ይደረጋሉ። ከዛ ደግሞ ለበሽተኞች ማገገሚያ ክፍሎች የተለያዩ አድርገናል። አሁን የአዋቂዎች ኢንቴንሲቭ ኬር ዩኒት ማገገሚያ ክፍል አስራ ሁለት አልጋ ያለው በዘመናዊ መሳሪያ የተደራጀ አለ እሱን ለአዲስ ለተወለዱ ህጻ ለጨቅላ ህጻናቶችም የሚሆን ደግሞ ሁኔታ ላይ ሲሆን እንደዚሁ አስር አልጋ ያለው አለ ለዳያሊሲስ። እነዚህ ሁሉ የሚያሳዩት ምንድነው ነው የህክምናውን ጥራት እና ከብዛቱ ጋር አብሮ ጥራቱም እያደገ እንዲሄድ ያደረግነው ትብብር ነው። በዛ ላይ ደግሞ በቴክኖሎጂ መንገድ አገር ውስጥ ወይም በዓለም ላይ አሉ የሚባለው የቴክኖሎጂ ደረጃዎች የደረሱበትን አድርገናል እና ወደፊትም በዚሁ ደረጃ እንሄዳለን እና ለዚህ ሁሉ መሳካት ትልቁን አስተዋጽኦ ያደረገው ያደረጉት የአዲስ ህይወት የቀድሞም አሁንም ያሉ ሰራተኞች ናቸው። በተለይ ደግሞ የአዲስ ህይወት ሆስፒታል ውስጥ በህክምና የሚጠቀሙ ህሙማኖች በእኛ ላይ እምነት ኖሯቸው መጥተው እኛም እድሉን አግኝተን ህይወታቸውን ነክተን ህይወታቸውን ለመለወጥ በመቻላችን እኛም ደስ ይለናል እነሱንም በእኛ ላይ እምነት በማሳደራቸውና በመከታተላቸው ከእኛ ጋር በመሆናቸው ልናመሰግናቸው እወዳለሁ። የአዲስ ህይወት ሰራተኞችም እንደዚሁ እንዳልኩት ነው እና ሁላችንም በአንድነት ሆነን እንደ አንድ ቲም ሆነን የሚሰራ ነው። ማኔጅመንቱ እንደተባለው እንደ አጋጣሚ የቀነስን የቀነስን ስምንት ስንሆን ስምንታችን በቁጥር ሶስት እንሆን እንጂ በአስተሳሰብ አንድ ነን። አንድ አይነት ሞሽን አንድ አይነት ግብ ይዘን ስንታገል የነበረው ይሄም ግባችን ምንድን ነው? የህክምና ጥራቱ የተቻለውን ያህል አቅማችን በቻለው መጠን የተስፋፋና ደረጃውን የጠበቀ ለመስጠት ባለሙያ በመሆናችንም የሙያውም ኤቲክስ ስለሚያስገድደን የሕክምናውን ቅድሚያ በመስጠት ለበሽተኛ ቅድሚያ በመስጠት ምንችለውን ሁሉ ስናደርግ ቆይተናል። አሁንም እያደረግን ያለ ነው። ይህን በማድረጋችን ብዙ ከበሽተኞች ላይ በሽተኞች በእኛ ላይ እምነት እንዲኖራቸውና ወደ እኛ እንዲመጡ ለማድረግ ችለናል ማለት ነው። አሁንም ደግሞ ይህንን ታማኝነታችን ቀጥለን በተስፋፋ መንገድ አገልግሎ ለመስጠት ዝግጅት እያደረግን ያለ ነው። ሀያ አምስተኛ ዓመታችን ደግሞ እንደገና ቃል የምንገባበት ጊዜ ይሆናል። በዚሁም የተሻለ ሕክምና የተሻለ ሰርቪስ በሽተኞቻችን፣ ህመማኖችና ደንበኞቻችንን በማስቀደም የምንሰራበት ጊዜ ይሆናል ብዬ እገምታለሁ።